በተለያየ ምክንያት በርካታ ባለሀብቶች መታሰራቸውን ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ በቁጥጥር ስር እንዳዋላቸው መንግስት አሳውቀዋል። በሌላ በኩል ደግሞ ከመታወቂያና ከኢሚግሬሽን ጋር በተያያዘ አዲስ አሰራር ተግባራዊ መደረጉ ይፋ ሆኗል። መንግስታዊ አገልግሎቶችን ከቤት ሆነው እንዲያገኙ የሚያስችል ቴክኖሎጂ ወደ ስራ መግባቱን የተገለጸው፣ ሰላም ቤተሰቦቻችን መረጃዎቹን የታገርና ሆናችሁና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአዲስ አበባ ከተማ ነዋሪዎች መንግስታዊ አገልግሎቶችን ከቤታቸው ሆነው እንዲያገኙ የሚያስችል ቴክኖሎጂ ወደ ስራ መግባቱ ታወቀ። አገልግሎቱን መርቀው ስራ ያስጀመሩት የአዲስ አበባ ከተማ ከንቲባ አዳነች አቢቤ ቴክኖሎጂው የሲቪል ምዝገባና የነዋሪነት አገልግሎት አሰጣጥን በእጅጉ እንደሚያቀላጥፍ ተናግረዋል። ተቋማትን በዘላቂነት ለመገንባት ተገልጋዮች ለእንግልት እንዳይዳረጉ፣ ሌብነትና ብልሹ አሰራር እንዲወገድ ለተጀመረው ስራ አጋዥ እንደሚሆን ገልጸዋል። ቴክኖሎጂው አገልግሎት ፈላጊ ነዋሪዎች በቤታቸው ሆነው የሚፈልጉትን የነዋሪነት አገልግሎት ማግኘት እንዲችሉ እንደሚያደርግ አብራርተዋል። ይህንን ቴክኖሎጂ በመጠቀም የተቋማት አገልግሎት አሰጣጥን የሚያዘምን፣ የከተማዋ ነዋሪዎች ፈጣንና ቀልጣፋ የመንግስት አገልግሎትን እንዲያገኙ የሚያደርግና ግልጽነትና ተጠያቂነት የሰፈንበት ስራ ስርዓትን ለማጠናከር ትልቅ አቅም እንደሚሆን አንስተዋል። ቴክኖሎጂው የግዴታ ፎርም መሙላትን የሚያስቀር በኢሚግሬሽን በጤና በፍርድ ቤት በብሔራዊ መታወቂያና በሌሎች ተቋማት መካከል ቅንጅትና መናበብን ይፈጥራል ተብለዋል። መታወቂያ በስልክ በማዘዝና ና በመውሰድ ፕሪንት ሳያደርጉ ስልክ ላይ ያለ መጠቀም የሚያስችል መሆኑ ታውቋል። የኢትዮጵያ አርቴፊሻል ኢንቴልጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና በበኩላቸው የዓለም ሀገራት የሰው ሰራሽ አስተውሎትን እምቅ አቅም በመ መገንዘብ በርካታ ሀብት ኢንቨስት እያደረጉ ይገኛሉ ብለዋል። ኢትዮጵያን በዘርፉ ከፍተኛ እምርታ እያስመዘገበች የምትገኝ ሲሆን ይፋ የሆነው ዲጂታል አሰራር የሰው ሰራሽ አስተውሎት ቴክኖሎጂን ያካተተ መሆኑን ገልጸዋል። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮሴፍ ንጉሴ በበኩላቸው ይፋ የሆነው የአሰራር ቴክኖሎጂ የከተማዋ ነዋሪዎች የኤጀንሲውን አገልግሎት ቢሮ ድረስ መምጣትና ወረፋ መያዝ ሳይኖርባቸው ቤታቸው ሆነው ከሰው ንክኪ በጸዳ መልኩ እንዲ ያገኙ ያስችላቸዋል ብለዋል። ይህ ቴክኖሎጂ ተመሳስለው ከሚሰሩ ፎርጅ ዶክመንቶች በቀላሉ ስካን በማድረግ መለየት የሚቻል መሆኑንና በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑን ጠቁመዋል። ከዚሁ ጎን ለጎን ደግሞ በአገር አቀፍ ደረጃ 29 ሚሊዮን ዜጎች ለብሔራዊ ፋይዳ መታወቂያ መመዝገባቸውን የብሔራዊ ዲጂታል መታወቂያ ፕሮግራም አስታወቀ። በጠቅላይ ሚኒስትር ጽህፈት ቤት የብሔራዊ መታወቂያ ምዝገባ አስተባባሪ አቶ ደጀኔ ገብሬ እንደገለ የገለጹት በአገር አቀፍ ደረጃ 29 ሚሊዮን ዜጎች ለብሔራዊ ፋይዳ መታወቂያ ተመዝግበዋል። የምዝገባ ሂደቱ በሁሉም የአገሪቱ አካባቢዎች ከክልል እስከ ወረዳ የቀጠለ ሲሆን የተለያዩ አጋር አካላትን በማሳተፍ ተደራሽነቱን ለማስፋት እየተሰራ ይገኛል ብለዋል። አገልግሎቱን ተደራሽ ያልሆነባቸውን ጥቂት አካባቢዎች ለማዳረስ መዝጋቢ ወኪል ድርጅቶችን ወደ ስራ ለማስገባት እየተሰራ ሲሆን በ2018 ሶስተኛው ሩብ አመት ስራቸውን እንደሚጀምሩ አንስተዋል። በ2018 በጀት አመት መጨረሻ ድረስ ተያዘ ስልሳ ሚሊዮን ዜጎችን ለመመዝገብ እቅድ የተያዘ ሲሆን ከሁለት ዓመት በኋላ ደግሞ ዘጠና ሚሊዮን ዜጎችን የአገልግሎቱ ተጠቃሚ እንዲሆኑ እየተሰራ እንደሚገኝ አብራርተዋል። የፋይዳ መታወቂያ ለብዙ ነገሮች መሰረት እንዲኖረው ተደርጎ የተዘጋጀ መሆኑን አስተባባሪው ገልጸዋል። በቀበሌ ወይም ሌሎች መታወቂያዎች ላይ ፎቶግራፍ ወይም ስም በመቀያየር የማጭበርበር ድርጊቶች ሲፈጽሙ ይስተዋላል ያሉት አስተባባሪው የፋይዳ መታወቂያ ይህንን በማስቀረት ሰዎችን በማንነታቸው በመለየት በዲጂታል ስርዓት ውስጥ ያሉ የመንግስትና የግል አቋማት እንዲሁም የፋይናንስ ድርጅቶች ደንበኞቻቸውን በአግባቡ እንዲያውቁ ያስችላቸዋል ተብሏል። በሌላ በኩል ደግሞ ከቤቲንግ ጋር በተያያዘ በርካታ ባለሀብቶች መታሰራቸውን ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ በቁጥጥር ስር እንዳዋላቸው መንግስት አሳውቋል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶችን ፈቃድ ከህዳር 25 ቀን 2018 ዓ ም ጀምሮ የታገደ መሆኑን ማሳወቁ ይታወቃል። ፈቃዳቸው የታገደው የስፖርት ውድድርና ውርርድ ቤቶች ከስራ ውጭ እንደሚሆኑም ታውቋል። ከዚሁ ጋር በተያያዘ ነው እንግዲህ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸው የተገለጸው። የብሔራዊ መረጃና ደህንነት አገልግሎት እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተቋማት ዙሪያ ከፍተኛ የሆነ ጥናትና ክትትል ሲከናወን ቆይ ይተዋል ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገ ወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዳሉ ታውቋል። ምንም አይነት ፈቃድ ሳይኖራቸውም በስፖርት አወራራጅነት ተሰማርተው የነበሩ አካላት በአለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸው ተገልጿል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም ደግሞ በህብረተሰቡ ትብብር አማካኝነት ከ20 በላይ ተጠርጣሪዎች በቁጥጥር ስር መዋላቸው ታውቀዋል። በተለይም በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ጊዜ ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት አመልክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበት ተጠቁመዋል። በክሪፕቶከረንሲና በተለያዩ ዓለም አቀፍ የሀዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከአገር እንዲወጣ ሲያደርጉ መቆ ይታቸውን አስታውቀዋል። ፊንቴክ የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም ደግሞ አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው የአገልግሎቱ መግለጫ አብራርተዋል። የተለያዩ ሀገራት ዜጎች ጭምር ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ተጠርጣሪዎቹ መያዛቸው ተመላክተዋል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮ ባንድ ንግድ ማካሄጃ እንደሚውል ተጠቁመዋል። የብሔራዊ መረጃና ደህንነት አገልግሎት ይህንን ተግባሩን አጠናክሮ እንደሚቀጥልም አሳውቀዋል።